እንዴት ነው አለቃ? ነው ምንድን ነው? እንደዚህ አይነት አነዳድ ሰፈር ውስጥ? አረ ቀስ ብያለሁ። እንደዚህ እያነዳህ ነው? እንደዚህ መብጠን አይቻልም። መንጃ ፍቃድ አምጣ። ምን ነው አስቀይረው ላይ

ወይ፣ ወይ፣ ወይ! ኧረ አልችልም አሁንስ!

ዝም ብሎ በእናት ያሽቃብጥ። እሺ እሺ፣ ሰላም ነው ጋሻው? ትናንትና ስብሰባ ላይ የተናገረው ሰውዬ እና እንደዚህ ንፍጣም ነው። ዝም በል፣ እኛ ሰፈሩን በምን እናልማ? አሪፍ አሪፍ ነገር እንጠር እያልን ሁሌ እንሰባሰባለን። እንደ እናንተ አይነት ደደብ ደግሞ እዚህ ጋር እየወጣ ዝም በል ጫት ምናምን ትቀማለህ። የማን ልጅ ነህ? እኔ የስዩም ልጅ ነኝ። እንዴት ስዩም! እንዴት ያለ ትልቅ ሰው እኮ ነው ሲዩ አው። እናንተ በማን ወተት ነው እንደዚህ እንጨት ሆኖ የቀረው? ትምህርት አትማሩ ምን አትሉ ጫትና ሲጋራ እየቃማችሁ ትደነዝዛለህ። ዝም በል አንተ ንፍጣም ምን እያራክ ነው ታዲያ? ቁጭ ብለህ ጌም እየተጫወትን ነው። ምን ጋር አመት የምትጫወተው? ዊን ቦል ቤት ላይ ገብተህ ጌም በመጫወት የተለያዩ ሽልማቶችን መሸለም። ምን? አኔ ሽልማት ካሲኖ በነፃ ተጫውታ እስከ 25 ሺህ ብር መሸለም ትችላለህ። ካዛስ ሌላ ሽልማት የለውም? አረ አለው። እሺ። እሑድ በሚደረገው ሊቨርፑልና ማይንስተር በሚያደርጉት ጨዋታ እሺ፣ በቴሌግራም ቻናላቸው ላይ በመግባት ወይም በቀጥታ ካሲኖ ዊን ቦል ቤት ብለው በድረገጻቸው ላይ በመግባት ደምተው ትክክለኛውን ውጤት መሸለም ይችላሉ። እኔ ማሻለም ይችላል፣ እናንተም ሁላችንም እንችላለን። ምን ቤት ነው? ዊን ቤት በጣም ጥሩ መጀልን ቤት ነው። አረ ነው ጫት ሰላም ነው። አንተ እንኳን በሰላም ወደ ቢሮአችሁ መጣችሁ። ምን ፈልጋችሁ ነው? መኪና? ግሮሰሪ ምንድን ነው የፈለጋችሁት? ቤት ባለ አምስት መኝታ፣ አንድ ክላስ ነው። ክላስ ነው እዚህ ድረስ ባለ። አረ ግን ቤቷ በጣም የምታምር ቤት ስለሆነች ከብዙ ወጣቶች እንዲህ መውጭ ለፍ አድርጌ አመጣሁ። በቃ ችግር የለም በጣም ብዙ ቡና

ዞር ብላ እዚህ ጋር ምሳ ትበላለህ። አየር ላይ ባለ አንድ መኝታ ነው ያላችሁኝ? ሽንት ቤት ነው ምን ሰው ነው? በእግዚአብሔር እኮ እሺ፣ እሺ፣ ወደ ዞር

ካካ እሺ ጋላ አለው ማሟት መኖር ምራጥ መኖር። ቁጭ በል ቁጭ በል እሺ፣ ሊግዳለ እንዳገለኝ እኔ በጣም ነው ሞት የሚፈራ። እሺ እንጂ በናት ለፖሊስ እንዳትናገር። እዚህ ጋር የግል ትምህርት ቤት ማስተማርና ያስጠላ። ህጻናቶቹ ጥያቃቸው ማጋራ። እንዴት አደራችሁ ተማሪዎች። በእንግሊዝኛ አትለንም እንዴ? ግድሞርኒንግ ስቱዳን ኦኬ፣ ተማሪዎች ይኸውላችሁ እኔ እንግሊዘኛ አልችልም እና እንግሊዘኛውን ትንሽ ቀነስ ብታደርጉልኝ። እንደገና ሁለተኛ ክፍል ቅድም ውስጥ አስተማሪዎቹ በእንግሊዘኛ ሲያሙኝ ነበር። እንደገና በእንግሊዘኛ መጽሐፍ አሳትም፣ በአጭር ጊዜ ውስጥ አስረክብ። ስንት ጡንቶ የሚጣቡ ህጻናቶች አሉ። ነን ፍለጋ ያቋጡን አውርድ ብላ ያብብቷን ጣለች። የዛሬው ትምህርታችን ይሄ ማለት እኛ አማረኛችንን አጥብቃን ካልያዝን እንግሊዝ እንግሊዝ ካለን እንወርቃለን፣ እንሸነፋለን። አይመለከተንም። የአንተ ሳብጀክት እንግሊዘኛ ነው። በአማርኛው ላይ እንዳታናገረን። አንዴ ህጻን ልጅ አለ። አንዴ ባላ ህጻን ልጅ አለም። የሁለተኛ ክፍል ተማሪ ህጻን ልጅ አለም። ኤው ለንጋይልና ማስቲካ ባልተናስኪ ማስቲካ ልብላ። ኧረ አንተ እራስህ ማስቲካ ብላበት ይልና እና እንደ ህፃናቶች ብላችሁ እንዴ አንተ እንጫት ና በቃ እንግሊዘኛ አልችልም። ምንም ነገር የለም።

ወዴን ነው የምመለሰው? እና የት ነው እንደዚህ? ዳራ አትንጋል፣ በጣም ተይ። ቀጠሯልኝ ዛሬ መግባት አይቻልም። ዛሬ ለምንድነው የማይቻለው? በቃ መግባት አይቻልም ተባልክ። የት አለ ዩኒፎርም እና ደብተር? የምን ዩኒፎርም እና ደብተር? ቀበሌ አይደል። በቃ የሆነ እንደዚህ አይነት ዱርዬ ጸጉር እንደዚህ አሳድገን እንደ ምን ሲማ እንደዚህ አይነት ዲሲፕሊን የሌለው ሰው ማግባት አይችልም። የምን አይዲ ነው? እኔ ገና መታወቂያ አለ ውስጥ አይቻልም። ተጠርኒ ያለ መታወቂያ መግባት አይቻልም። ሲጀመር ሲጀመር አንተ ምን አገባህ? ዘበኛ አይደለ እንዴ

ተሽከርካሪው አንተ ነው? አዎ የእኔ ነው። በጣም ጥሩ። ምን አጥፍቼ ነው የምትቀጠኝ? ጨረስኩ በቃ ምንም አይነት ተሽከርካሪ መንገድ ላይ ማቆም አይቻልም። እጅ ላይ ለምን አታስቀምጠውም

ባይሆን እሺ የቅቅል በልህ እና እሺ መልስልኝ። የቅቅል በልህ ማለት ጉቦ ልትሰጠኝ ማለት ነው። እንደዚያ ነገር እንደ አንተ አይነት ንፍጣም ሰው ነው ጉቦ እያስተማረ ያለው። ስሜ ማን ነው? ናትናኤል ነው። ሊብሬው ባንተ ስም ነው። በጣም ጥሩ። ታርጋውን ወጣና መንገድ ትራንስፖርት፣ ምንም ሳላጠፋ እየተቀጣሁ እሺ። ቢያንስ መንጃ ፈቃዴን ነገር ያለው እራስ ላይ እንትን እንዳት እራስ ላይ ነገር እንዳፈጠ ተመለስ። ከለ ወዴት ነው የምመለሰው? የት ነው ታዲያ እያጋለብክ የምትሄደው? ውስጥ ወንድሜ ታሞ ተኝቷል። በእናትህ በቃ መግባት አይቻልም። ተመለስ። ለምንድን ነው እሺ የማልገባው? ዛሬ ራፍተነን ወተናል አሁን እኮ ነው ቁርስ ልበል ሄድኩት እና እናንተ ታዲያ ያገኘው ብላችሁ ታግባሳብሳላችሁ። አስሬ እየወጣችሁ እየገባችሁ እና አስሬ እየተነሳሁ በር መክፈት። ስማ በቃ ሰዓት፣ የምጠብቅ ጠብቅ ነው። ስማ ብቻ ወንድሜ ታሙ ውስጥ ተኝቶ አላስገባም ትለኛለህ? እንደ አባ ኧረ፣ በእናትህ ዛሬን ብቻ። ምን አይነት እንጨት የሆነ ሰው ነው ያጋጠመኝ

ያለው ላይ ጋብቼ እኮ የተለያዩ ጨዋታዎችን ተጫዎቼ ቀላል ቀላል የሆኑ ጨዋታዎችን እየተጫወኩኝ ታላላቅ ሽልማቶችን እንደገና የተለያዩ ጌሞች አሉ። እነሱ ላይ ገብቼ ሲጫወት በጣም አሪፍ አሪፍ የሆኑ ሽልማቶችን እየተሻለምኩ ነው። የተለያዩ ሽልማቶችን መሸለም ጨዋታ ነው። ሪዘርፉ ብር ማግኛ ከፈለጋችሁ ጨዋቶችን የተለያዩ ጨዋቶችን

አንድ ቁጥር ባዝማ ባልታችሁታል፣ እና ዕጣ የሚወጣው መስከረም አስራ ስድስት የዛሬ አመት ነው የሚሆነው። በጣም ብዙ ችግር ስላለባት ጋራጅ አስገብተናል እና ብዙ ቀን ይፈጃል ብለው ነው ሞተሩ። እስከዚያ የሎቤል ላይ እየገባችሁ የተለያዩ ሽልማቶችን ተሻለሙ።

ጉበቱ ተረጋጋ፣ ይድናል፣ ደህና ነው። ወይኔ ወንድሜ፣ እንገሉታል ወንድሜ፣ ተነስ። ምንድን ነው? ይድናል አልኩህ አይደል? ለፖሊስ ልትናገር ነው እንዴ? አረ እንደዛ አይደለም። ነገር አለ። ምንድን ነው? አንዱን ጉበቱን አውጥቼ ሳጥበው ከእጄ ላይ ስለወደቀ ከጥቅም ውጭ ሆነው ጉበቱን ጣልኮ ኤክስቼንጅ ማረግ ይቻላል?

ይኸውላችሁ በስንት ብር መሰላችሁ? ይኸውልህ እጣ በሰላሳ ብር እና ያዘጋጀሁትን እኔ አላለሁ እንዴ! ኧረ በስመ አብ! ከየት አምጥተህ ነው ገንዘብ እንደዚህ? በሰላሳ ብር ገንዘብ ከየት አምጥተህ ነው? የሎ ቤት የት ሄዶ ነው ገንዘብ የሚቸገረው? ምን ቤት የሎቤት ላይ ጋር ብቻ እኮ የተለያዩ ጨዋታዎችን ተጫወቼ ቀላል ቀላል የሆኑ ጨዋታዎችን እየተጫወኩኝ ተላላቅ ሽልማቶችን እንደገና የተለያዩ ጌሞች አሉ። እነሱ ላይ ገብቼ ሲጫወት በጣም አሪፍ አሪፍ የሆኑ ሽልማቶችን እያታሻለፉ ነው የምገኙእሱ ብቻ መሰላችሁ? ነ ታጌ ማድረግላችሁን አካውንት ፎሎ በማድረግ ኮፒ ሊንክ እንደገና የተለያዩ ሽልማቶችን ማሸለም ትችላላቸውእኛምናምን ነገር ቦክሰሩ ነው። እሱ የእኔ ጨዋታ ነው። ሪዘርፉ ዘርፉ ብር ማግኛ ከፈለጋችሁ የሎቤ ላይ የገባችሁ ጨዋቶችን የተለያዩ ጨዋቶችን በመጫት የተለያዩ ገሞችን በመጫት አሪፍ አሪፍ ሽልማቶችን ትሻለማላችሁ እያልኩ ነው። ቀላል ነው፣ ቀላል ነው አገባቡ ቀላል ነው፣ ጨዋታውም ቀላል ነው። እየገባችሁ መጫወት ነው በቃ። ቦክሰር እኔ ስዩም ነው ስሙ፣ ስዩም፣ አቤት ስዩም፣ እድለኛ ስንቁጥር ልስጤ? አስራ ሁለት ቁጥር ሰተዋል፣ በልተሀዋል አንተ ስንቁጥር ልስጤ? ለእኔ በላቸው በልና አስራ ሁለት ቁጥር በላቸው አንድ ቁጥር ባዝማ ባልታችሁታል። እና ዕጣ የሚወጣው መስከረም አስራ ስድስት የዛሬ አመት ነው የሚሆነው፣ የቦክሰሩት እና ምን መሰለህ በጣም ብዙ ችግር ስላለባት ጋራጅ አስገብተናል እና ብዙ ቀን ይፈጃል ብሎን ነው ሞተሩ። እስከዚያ የሎቤል ላይ እየገባችሁ የተለያዩ ሽልማቶችን ተሻለሙ።